ሰላም ውዴ ቻናል ቤተሰቦች፣ በዛሬ በዛሬው ቪዲዮ ይችን የምታምር ዊሎ ግራኒ ስኩዌር እንዴት እንደምንሰራ አሳያችኋለሁ። ሰው መጀመሪያ እጃችን ላይ እንደዚህ ማጂክ ሪንግ ወይም ደግሞ ቀለበት እንሰራለን። ከዛ እዚህ ቀለበት ውስጥ አስራ ስድስት ደብል ክሮሼ እንሰራለን። አሁን እዚህ ጋር ሶስት ቼን እሰራለሁኝ። ከዛ አስራ ስድስት ደብል ክሮሼ እዚህ ውስጥ እንሰራለን ማለት ነው። እንደዚ እንደዚህ 16 ደብል ክሮሼ ሰርቻለሁ። አሁን ቀጥዬ እዚች የመጀመሪያዋ ስቲች ላይ በስሊፕ ስቲች አታች አደርጋለሁ ማለት ነው። ሶ ከዛ በኋላ ችንክሯን ሳብ አድርገን መሃሉን እናጠብቀዋለን ማለት ነው። አሁን ቀጥለን ሁለተኛውን ረድፍ እንሰራለን። ያም ደግሞ በየሁለት ቼን ዲፈረንስ በእያንዳንዱ ስቲች ደብል ክሮሼ እንሰራለን ሶ የመጀመሪያው ላይ አምስት ቼን እሰራለሁኝ ከዛ ሰከንድ ስቲች ላይ መጥቼ ደብል ክሮሼ ተን ሁለት ቼን ከዛ ደብል ክሮሼ ሶ ኤቭሪ ስቲች ላይ ደብል ክሮሼ እንሰራለን በየ ሁለት ቼን ዲፍረንስ ማለት ነው ሶ አስራ ስድስት ደብል ክሮሼዎች ይኖሩናል ሁለት ሰንሰለት አርጌ የመጀመሪያዋ ላይ በስሊፕስቲች አታች እናደርጋለን ማለት ነው። ሶ ይሄን ይመስላል። በሲንግል ክሮሼ ወደ ቀጣዩ ቼን ሙቭ እናደርጋለን። ሶ ቀጥለን ሶስተኛውን ረድፍ ነው የምንሰራው ማለት ነው። ሶ እሱን ስንሰራ የምንጠቀመው ክላስተር ደብል ክሮሼ እንጠቀማለን። ሁለት ቼን አርጌ ደን ደብል ክሮሼ ነው የምንጠቀመው። ሶስቱን በአንድ ላይ ነው የምንሰራው ማለት ነው። ክላስተር ደብል ክሮሼ በዚህ መልኩ እንሰራለን። ዘን ሁለት ቼን፣ ቀጣዩ ቼን ስፔስ ላይ አጌን ሶስት ክላስተር ደብል ክሮሼ እንሰራለን ማለት ነው። በዚህ መልኩ አራቱ ላይ ሰርቻለሁ ማለት ነው። ከዛ እዚህ ጋር ስድስት ቼን እንሰራለን አንግሉን የምናወጣው እዚህ ጋር ነው ማለት ነው። ደን አሁንም ቀጥለን እንደዚሁ አራት ቼን ስፔሶች ላይ ክላስተር ደብል ክሮሼ እንሰራለን። ልክ በተመሳሳይ መልኩ ሁለት ቼን ደን ኔክስት ቼን ስፔስ ላይ ክላስተር ደብል ክሮሼ ሶስት ደብል ክሮሼ በአንድ ላይ ማለት ነው። ሰው እንደዚህ አራት ሰርቻ አለሁኝ። አሁንም ቀጥዬ ስድስት ሰንሰለት ሰራለሁኝ። ሁለተኛውን አንገል እንሰራለን ማለት ነው። ዘን አሁንም አራቱ ቼን ስፔሶች ላይ በተመሳሳይ መልኩ ክላስተር ደብል ክሮሼ እንሰራለን። አሁንም እዚህ ጋር ስድስት ሰንሰለት ሰራና ሶስተኛውን አንግል ማለት ነው እቀጥላለሁኝ። መጨረሻም ሙዚቃ አራተኛውን አንግል እንደዚሁ ስድስት ቼይን እንሰራ እና እዚች የመጀመሪያዋ ስቲች ላይ በስሊፕ ስቲች አታች እናደርጋለን። ሰው ይሄንን ይመስላል ማለት ነው። ሶስተኛው ረድፍ። አሁን በመቀጠል አራተኛውን ረድፍ እንሰራለን ማለት ነው። ሰው አሁን ቀጥለን እዚህ ጋር ስድስት ሰንሰለት እንሰራለን then እዚች ሁለተኛዋ ቼን ስፔስ ላይ በሲንግል ክሮሼ አታች አድርገን አሁንም ስድስት ሰንሰለት እንሰራለን then እዚችኛዋ ላይ በሲንግል ክሮሼ አታች እናደርጋለን። ሰው ቀጥለን የምንሰራው እዚህ አንግሉ ቦታ ላይ ነው። አሁን ሃፍ ደብል ክሮሼ ነው የምሰራው። አምስት ሃፍ ደብል ክሮሼ እና አንድ ደብል ክሮሼ እንሰራለን ማለት ነው። ሰው መጀመሪያ አምስት ሃፍ ደብል ክሮሼ ነው የምሰራው፣ ከዛ የመጨረሻዋን ስድስተኛዋን ደብል ክሮሼ ይሰራለሁኝ ማለት ነው። ሰው እዚች ጋር አምስት ሰራሁኝ ን ደብል ክሮሼ ሰራለሁኝ። ን አሁን ይህን ከሰራን በኋላ ሁለት ቼን ሰርተን አንድ ደብል ክሮሼ፣ ቀጣዮቹን ደግሞ አምስት ሀፍ ደብል ክሮሼ እንሰራለን። ሶ ይሄንን ይመስላል ማለት ነው። ከዛ በሲንግል ሲንግል ክሮሼ እዚች ጋር አታች እናደርገዋለን። ደን አሁን ቀጥለን ስድስት ሰንሰለት ቼን ስፔሱ ላይ በሲንግል ክሮሼ አገናኝተን አሁንም ስድስት ሰንሰለት እንሰራለን ማለት ነው። በሲንግል ክሮሼ አታች እናደርግና ልክ እዛ ጋር በሰራ ነው መልኩ አሁንም አምስት ሀፍ ደብል ክሮሼ ደን ስድስተኛዋን ደብል ክሮሼ እያደረግን ሙሉ አንግሉን ላይ እንደዚህ እንሰራለን ማለት ነው። ሶ ሙሉ ዙሩን በተመሳሳይ እንቀጥላለን። ሶ እዚህ ጋ ስንደርስ የመጨረሻው አስቲች ላይ በሲንግል ክሮሼ አታች እናደርገዋለን ማለት ነው። ው ይሄንን ይመስላል ማለት ነው። ሰው በዚህ መልኩ ይችን የምታምር ግራኒ ስኩዌር መስራት እንችላለን ማለት ነው። በመቀጠል ደግሞ እነኚህ ሁለቱን እንዴት ማገናኘት እንችላለን የሚለው እናያለን። ሰው እዚች ጋር የመጀመሪያ አንዶኛውን ኮርነር እንፈተዋለን ማለት ነው። ለማገናኘት ስንፈልግ ልክ እዚች ሶስተኛዋ አንግል ጋር ስንደርስ ከቀጣዩ ግራኒ ጋር እንዴት አታች ማድረግ እንደምንችል አሳያችኋለሁ። ሰው እዚች ጋር ስንደርስ አንድ ቼን ብቻ እንዳለ ሆኖ ቀጣዩ ግራኒ ስኩዌር ላይ ኮኔክት እናደርገዋለን ማለት ነው በ ሲንግል ክሮሼ ካገናኘን በኋላ አንድ ቼን አድርገን ወደዚህኛው ግራኒ መስራታችንን እንቀጥላለን። so ምስሉ ላይ በምትመለከቱት መልኩ አታች ማድረግ ትችላላችሁ ማለት ነው። ምንም የሚለይ ነገር የለውም። አንድ ደብል ክሮሼ እና አምስት ሀፍ ደብል ክሮሼ መስራታችንን እንቀጥላለን። እስካ በሲንግል ክሮሼ አታች አድርገን ደን አሁን ደግሞ ቀጣዩን እንሰራለን ማለት እዚህ ጋር ሶስት ቼን ነው የምንሰራው። ደን እዚች ስድስት ቼን ሰርተን የነበረበት ላይ በሲንግል ክሮሼ ካገናኘን በኋላ አሁን ደግሞ ቀጣዩን ሶስተኛ ቼን እንሰራለን ማለት ነው። ደን እዚች ሁለተኛዋ ቼን ስፔስ ላይ በሲንግል ክሮሼ አጌን ሶስት ቼን ቀጣዩ ቼን ላይ ማገናኘት። ሰው በጣም ኢዚ ነው። በዚህ መልኩ ማገናኘት ትችላላችሁ። ሰው ይሄንን ይመስላል። አሁን ቀጥለን እዚች ጋር አምስት ሀፍ ደብል ክሮሼ እና አንድ ደብል ክሮሼ እንሰራለን። እነዚህ ጋር አንድ ቼን ሰርተን ከቀጣዩ አንግል ጋር በተመሳሳይ በሲንግል ክሮሼ አታች እናደርግና የቀረውን ግማሹን ስድስት ስቲቾች እንሰራለን። ደንዝቼ የመጨረሻው ላይ በሲንግል ሲንግል ክሮሼ አታች ማድረግ ነው ማለት ነው። ሶ ይሄንን ይመስላል። በጣም ቀላል ነው። አመሰግናለሁ። ባይ